አደይ እንግዲህ ወደነ ባርኮት ቤት ተመልሳለች ማለት ነው። ምክንያቱም የነ ባርኮት እናት ድንገት መጥተዋል። የፍቅር ሴራ ተጋልጣለች። ውሸቷ ሁሉ ነገሯ እያንዳንዱ እያለችው እና ስታቀብል የነበረችው ከእናቷ ጋር የወሬዋ ሁሉ ውሸት እንደሆነ እናትየዋ ተገነዘቡ። አደይን በማባረራቸው ተጸጸቱ። አደይ ወዳለችበት እንግዲህ የምትገኝበት በሊሊ ምክንያት እንደሆነ የታወቀ ነው። አደይ እንግዲህ ባርኮትና ዴቭም አላስቀምጣ ሲሉ የኔ ኔ ሲሉባት ከዚህ ላይ ደግሞ ቤት ውስጥ እንግዲህ ቤዛና ፍቅር አንድ ሁነው ልብሷን ሊያስቀድዷ ሲደርሱ በቀኝ እኔ አማና ብዬ ነው እንጂ በደራ ልጆቿን አመልሳለሁ፣ ቤቷን አስረክባለሁ ብዬ ሕይወቴንማ አሳልፌ አልሰጥም ስትል ተማራ። እንግዲህ ውጭ ብላሻለች እናቴ እኔ ስራውን ሁሉ እየሰራሁ ብላ ውሸቷን ሁሉ ያቀነባበረችውን እንግዲህ ነግራ ልብሷን አስይዛ ስሰዳት እንግዲህ ወጥታ ከነሌሊ ቤት ብትሄድም ኤላ ደግሞ ጥሩ ፊት አልሰጣትም እና ሊሊ በጣም በኤላ አዘነችበት። ስራ ስታሰራት አለና ጉልበቷን ትፈልጋት ነበር፣ አሁን እነሱ ሲያባሯት ደግሞ አንተ ማብረር ከእነሱ ጋር ወገን ክባት ብላ ሊሊ በጣም ምርር ብላ ተናገረችው። እሱም አንዳንድ ጊዜ እኔ አደይ ጓደኛ ሳትሆን አንቺ እናቷ ትመስልኛለች ከማለት ደረጃ ነገራት። በጣም ይቅርታ አድርግልኝ አላት። እኔን ይቅርታ አድርግልኝ ሳይሆን አደይ ነው ይቅርታ ማጠየቅ ያለብሽ ስትል ተናገረችው። ከዛም እንግዲህ አደይ ከዛ ቤት ወታ ሌላ ቤት ሂዳ በደላላም ብትገባ የሄደችበት ቤት ደግሞ አሁንም ጎረምሳ ነው ያጋጠማት። እንግዲህ አደይ በጣም ቆንጆና አስተዋይ ትግስተኛ ስለሆነች በየሄደችበት ትፈለጋለች ማለት ነው። ከዛም እንግዲህ አባቷን ድንገት መቶ ደግሞ ከተማ እንደገባ ስትሰማ እየሮጠች መንገድ ላይ አስፓልት ስትሄድ እንግዲህ ዳይመንድ እና ኪንጎ ያገኟታል። እነሱም ምን ሆና ይሆን እያሉ ሲጠይቋት፣ አባት የመጣብኝ እንግዲህ ቶሎ ብዬ ገጠር ልግባ ብላ ገጠር ገብታ ነበረ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁ ያሉበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይ ላይክ፣ ሸር እያደርጋችሁ አበረታቱኝ። የምታበረታቱኝ ከልብ ከልብ ነው ማመሰግናችሁ ቀጣይ ፓርት አደይ ሰራተኛዋ አደይ ይዘመትናል። አደይ እንግዲህ ከተማ ላይ ያልፍልኛል ብላ ብትመጣም ነገሮች እየተወሳሰቡ እሷ ባሰበችው መንገድ አልሄደላትም ሁሉም እሷን የሚመኛት ሆነባት የምትጠጋቸው ወንዶች ሁሉ የሚጠይቋት የፍቅር ጥያቄ እየሆነ ተቸገረች ወንድምነት ልታቀርበው የምፈልገው ወንድ አጣች በዚህ ምክንያት እንግዲህ ወደ ገጠር አባቴ ወደ ከተማ ሳያገኘ ብላ ገጠር ገባች እናቷ ልል ብለው ተቀበሏ ተደሰቱ እህቷም ተደሰተች። ከዛም በኋላ እንግዲህ እናት በጣም ደስ ብሏቸው በጸሎት በጣም ዱ አደረጉላት ማለት ነው። ማታም እግራቸውን እያሻሸቻቸው ነጋለቻቸው። የከተሜ ወሬ ጀመሩ። እንደ ልጄ ከከተሜ እንደ ባል ነገር አልሞካከርሽም እንደ የፈልግሽ አላገኝሽም ወይ ሲሉ እናት ይጠይቃሉ። ብርሃኔ ደግሞ እንዴ እናቴ ረሳሽው እንዴ ነግሬሽ የለም እንዴ የምሰራባቸው ሰዎች ልጆች እኮ ሁለቱም ይፈልጓታል ብዬሻለሁኝ ሲል እና ልጄ ምነው ባበባሽ ጊዜ አትጠው ልጊብኝ ውልድ ክብድ ብለሽ አሳይኝ እንጂ ስለው ተነገሩ። እሷም እንዴት ብዬ እናንተ ሰጠን ጥዬ እናቴ ለእናንተ ለአንቺና ለእህቴ ብዬ ኮ ነው ወደ ከተማ የተሰደድኩት እናንተን ጥዬ ነው ወይ ስትል ነገረቻቸው። እናትም አረኛ ምን ሁነን በአንቺ አምሮብን በልተን ጠጥተን ጠግበን እየኖርን ነው። ስለዚህ አሁን ደግሞ እርሻችንን እየታረሰልን እህል ሞልቶናል። አሁን በኋላ አንቺ የራስሽን ህይወት አበባሽን ልጅሽን ውለጅልኝ እኔ ሳልሞት አግብተሽ ልጅ ወልደሽ አሳይኝ ሲሉ እናት ተናገሯት። አርሽ እንዴ ማየ ስትል ተናገረች። አሁን ልጄ በቃ ከዚህ በላይ ለእኛ ስንት ዓመት ትኖር ያለች። አሁን እኮ እኛ ጥሩ ህይወት እየኖርን ነው፣ በገዛሽልነ ከብቶችና በጎች አራብተናል፣ እርሻዎቻችን ይታረሱልናል። ምንም የቸገረን ነገር የለምና ወደ ከተማ ተመልሰሽ አግቢ እና ውለጅ፣ ከዚህ ደግሞ አባትሽ ለአንዱ እንዳይድር ሲሉ መከሯት። እሺ እንደዛ ካልሽማ፣ አለች ግን አሁን አባዬ እዚህ እንዲያገኝ አልፈልግም እያለች አወራቻቸው። ድንገት ስልኳ አቃጨለ። ሀሎ ስትል ሊሊ ነበረች ፈላጊዋ እና አልሰማ ሲል እናቷ ደግሞ ወጣ ብለች፣ ልጄ አናግሬ ግን ራቅ ብለች እንዳትጂ ብለው አስጠነቀቋት። እሺ ብላ እዛ ስልኩን ልታወራ ወጣ ስትል ያገሬው ሰው እንግዲህ አያትና እንዴ ይቺ አደይ አይደለችም እንዴ አደይ መጣች እንዴ እያሉ በአይነት ትኩረት ሊታዩት ገባ። እንግዲህ ከነዚህ ውስጥ አንደኛቸው ደግሞ ነገ አባትየው ከመጣ እኔ ነግባ ብለው ስለሚሉ ቶሎ ብላ ወደ ከተማ እንደምትመለስ መካከሯት። ከዛም በኋላ ሊሊም ሰላምታ አቅባላት። ኤላም ይቅርታ አድርጊል ብሎሻል በጥፋቱ የምትፈልጊው ገንዘብ ካለሽ ደግሞ እኔን ጠይቅኝ የልክልሽ አለው እያለች ነው ስትላት፣ እሺ አለች ማለት ነው። ከዛ በኋላ እንግዲህ የእነ ባርኮቴ እናት ሁላቸውን ቢጠይቁ እውነቱን የሚያወራ ሲጠፋ ሊሊን አስጠርተው ምን እንደተፈጠረ እና በዛ ቤት ውስጥ ምን እንደተካሄደ ሊሊን ይጠይቋታል። ቤዛ ደግሞ እዛ ቤት መኖሯን ለማ እየተናገርሽ እንዴ? እያለ ባርኮ ሲጮህባትና ሲያፋጥጣት ነበር ፍቅርን እናትየዋ የደረሱት። በጣም ደነገጠ። ዘወር ሲል እናቱ አጠገቡ ናት። ምክንያቱም እህቱን በዛ አይነት መልኩ የሚያናግራትን አልመሰላቸውም ነበር። ቤዛ ምዛ ቤት ሳትወጣ እናትየዋ ከቻሉባት፣ ማን ተብላ እንደምትተዋወቅ ግራ ተጋብቷል። ከዛ በኋላ እንግዲህ ሊሊ ስጠይቋት ሊሊ እዚህ ቤት ውስጥ እሷ አደይ በጣም ለእናንተ ብላ አደራ ለመስጠትና ቤትን ለማስረከብ ብዙ ያልደረገችው ነገር የላትም። ሆኖም ግን ፍቅር ዴቭን ስለምትወደው ዴቭ ደግሞ አደይን በጣም ስለሚወዷት ስለምትታዘዛቸው ባርኮትንም ስለምታከብረው እሷ ደግሞ በሌላ መንገድ እያየች አላስቀምጣታለች። እንዲሁም ከዚች ከቤዛ ጋር ሁሉ ገጥመው በር ወሩረው ራሱ ግንባሯ መቷት፣ ብዙ ነገር አደረጓት፣ በጥፊ መቷት፣ ውሃ ቀቀሏት፣ ዘይት አፍስሰው አንድ አልጠው ጣሏት ብዙ ያላደረጓት ነገር የለም። እየተባበሩ እሷን ጎዷት። ስለዚህ ደግሞ ትዕግስቷ አለቀ። ይህንም ብላ ደግሞ አደራ ይንጥ እያል ሄድን ብላ በታገሰችበት እርሰው ደውለው ቤቱን ለቃ እንድትሄድ ተናገሩ። በጣም እያዘነች ወጥታ ወደ አገር ቤት ሄዳለች ስትል ሊልዬ ተናግራቸዋለች። በጣም አዘኑ። ይቅርት በለኝ ጊዜ ይህን ሁሉ ነገር እኔ አላቅም። እሷም ስደውልላት ደህና ነን ነው የምትለው፣ ባርኮትም ስደውልለት ደህና ነኝ ነው የሚለው። ከዚህ ሁሉ ፍቅር ናት ብሶቱ ሁሉ እንዲህ አደረጉኝ፣ እንዲህ በደሉኝ፣ እንዲህ ሰሩኝ እያለች የምትናገረው እንጂ ሌሎቹ ምንም የነገሩኝ ነገር ስለሌለ ነው ብለው እናቲቱን በአደይ ተጸጸቱ። ሆኖም ግን አሁን ደዌና እባክሽ ወደዚህ እንድትመጣ አስደርግልኝ ሲሉ ለመኗት። ችግር የለውም አንድ ሳምንት ቤተሰቦቿ ጋር ታርፍና ትመጣለች ሲሏቸው፣ በፍጹም አንድ ሳምንት መቆየት የለባትም ወይንም ስልክ ደውለሽ አገናኝ ሲሉ ለመኗት። ሊሊም እሺ አለች። አሁን ጉዱ ቤዛ ወዴት ትሄድ። ቤዛ ባርኮትን ብላ ሳይሆን ገንዘቡን ብላ እንደመጣች ይገባታል።

የኤላ ቤት እንዴት አድርጋ ጥላኝ ትሄዳለች ብሎ ሲጠይቅ ሊሊ በጣም ስሜታዊ ሆና ዴቪን ተናገረችው። አንተ ምን ጊዜም ቢሆን አደይን አትወዳትም፣ አታፈቅራትም አንድ ቀንም ኮስተር ብለህና ራስህን አቋምህን አስተካክለል ለትዳር ብቁ ሁነህ አልቀረብክላትም ዝም ብለህን የምትስለጠለጥባት አፈቅርሻለሁ እንዲልሻለሁ እያልክ እንጂ አንድ ነገር ወግነህ ኃላፊነት የወሰድክላትን ነገር አላየሁም ብላ ስትናገር ኧረ ቀሰረ ቀስ ይላል ኤላ ማለት ነው እውነቱን ነው የምናገረው። አዴ በጣም መልካም ሰው ነች፣ ግን ሁላችሁም ልትረዷት አልቻላችሁም ስት ተናገረችው በቃ አሁን ጥላኝ ሄደች ማለት ነው ተወች ማለት ነው እያለ እየተጸጸተ ወደ ቤት ሄደ። ወደ ቤት ሲሄድ ደግሞ ፍቅር አሁንም በባዶ አገኘሁት ብላ ዴቭ ዴቭ ስትለው በቅሽተኝ በአንቺ ሴራ ነው አዴን ያጣዋት እያለ ሲል ሊዲያ ደግሞ እባካችሁ ወንድሜና አታስጨንቁት፣ እባካችሁ ተውት ስትል፣ ስሚ በቃ ይሄን ቤት ለቀን እንሂድና እንውጣ ሲላት፣ እሷ ደግሞ አሁን አልወጣም አልሄድም፣ እስከ ዛሬ ለምኜ ነበር እንውጣ ብዬ፣ አሁን ግን አልሄድም አልወጣም ብላ፣ ሊዲያም ዴቭን እንትነግረዋል ማለት ነው። ዴቭ ግን በጣም ምነው ይዣት ወጥቼ ሌላ ቦታ አስቀምጫ ቢሆን እያለ መጸጸት ጀመረ። ኪንጎም እንግዲህ ወደ ገጠር መግባቷን ሲሰማ በጣም የተናደደው እንግዲህ በቃ አደይ ገጠር ገባይ ማለት የገጠር ሕዝብን አግብታ እዛው በሚወዷት አባቷ አስገድደው ይድሯት አላጣዋት ማለት ነው እያለ ለዳይመንድ ይነግረዋል። ዳይመንድም ድሮም እሷ ለማንም አትገባም ዝም ብላችሁ ነው ሁላችሁም። እሷ ቤተሰቦቿ መርዳት ነበር መፈልገው ሲል ነገረው። አሁን ግን እናቷ ወደ ከተማ ገብታ ትዳር መስርታ ልጅ እንድትወልድ ፍቃድ ሰጥተዋታል። እንግዲህ አሁን ወደ ከተማ ተመልሳለች። ማንን ይሆን የምታገባው የሚለው ጥያቄ ሁላችንን በቅርብ የምናየው ነው። ባርኮትን፣ ዴቪን ወይንስ ኪንጎን ወይንስ ማንን ነው የሚለው ነገር ያሳስበናል። ቀጣይ እንግዲህ ሁላችንን በጉጉት እንመለከተዋለን። ለማንኛውም አደይ እንግዲህ አባቷም ወደ ገጠር ሲሄዱ፣ እሷ ደግሞ ወደ ከተማ ተቀያይረዋል ማለት ነው። እዛ አግኝተዋት ቢሆን ምናልባት ለገጠር ህዝብ ይድሮት ነበር። እና አመሰግናችኋለሁ ላይክ ሸር